አይዞአችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 14 ላይ ከሕፃናትና ከሴቶች በቀር አምስት ሺህ የሚቆጠሩ ሰዎችን ከመገበ በኋላ ደቀ መዛሙርቱን ወደ ማዶ እንዲሻገሩ ግድ ሲላቸው ትመለከታላችሁ። ከዛ በኋላ እሱ ብቻውን ይጸልይ ዘንድ ወደ ተራራ እንደወጣም ይናገራል። የሚገርመው ደቀ መዛሙርቱ ወደ ማዶ ለመሻገር በሚያደርጉት ጥረት ውስጥ ማዕበል ተነስቶ በጣም ሲቸገሩ ሲጨነቁ እንደነበረ ከመጽሐፉ መረዳት ይቻላል። እንግዲህ ደቀ መዛሙርቱ ወደ ማዶ እንዳይሻገሩ ያደረጋቸው ሁለት ነገሮች እዛ ጋር እንዳሉ ልብ ማለት ይቻላል። የመጀመሪያው ንፋስ ከወደፊት ነበርና ይላል አያችሁ ንፋስ ከወደፊት ሲሆን ተግዳሮት ነው፣ እንቅፋት ነው፣ መከራ ነው፣ አስቸጋሪ ነው። ወዳቀዳችሁበት፣ ወዳሰባችሁበት እንዳትሄዱ የሚከለክል ነገር ነው። ከኋላ ከሆነ ወደፊት ያስፈነጥራችኋል። ከታች ከሆነ ወደ ላይ ያነሳችኋል። ከፊት ሲሆን ግን ወደ ተነገረላችሁ ጌታ ተሻገሩ ወዳለው ስፍራ እንዳትሻገሩ እንቅፋት የሚሆን ነገር ነው። ይህ ነበር ሐዋርያቱን የሚያጋጠማቸው ንፋስ ከወደፊት ነበርና። ሌላኛው ደግሞ ይህ በሚሆንበት ጊዜ አራተኛው ክፍል ላይ ደርሰው ነበረ። አራተኛ ክፍል ማለት ከሌሊቱ ዘጠኝ ሰዓት እስከ አሥራ ሁለት ሰዓት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ተሻገሩ ያላቸው እንኳን ከ12 ሰዓት እስከ 3 ሰዓት ባለው ጊዜ ከሆነ እነዚህ ሰዎች ከ6 ሰዓታት በላይ በዛች ታንኳ ውስጥ ሲሰቃዩ፣ ለመቅዘፍ ሲሞክሩ፣ ከማዕበል ጋር ሲታገሉ ነው ያመሹት። ከዛ ደግሞ ጭራሽ ወደ ንጋት እየተጠጉ ነው። ምክንያቱም አራተኛው ክፍል ከ9 ሰዓት እስከ 12 ሰዓት ያለው ጊዜ ስለሆነ ኦልሞስት ወደ ንጋት የተጠጉ ባለበት ጊዜ ላይ ጌታ ኢየሱስ ክርስቶስ በውሃው ላይ እየተራመደ ሲመጣ ሲያዩት ምትሃት መሰላቸው። አያችሁ፣ አንዳንድ መከራዎቻችን፣ አንዳንድ እያለፍንባቸው ያሉ ችግሮች፣ አንዳንድ አሁናዊ ሲቹዌሽናችን ወይም ሁኔታዎቻችን ኢየሱስን እንኳን ክሊርሊ እንዳናየው ግልጽ በሆነ ሁኔታ እንዳንረዳው ብለሪ ሊያረጉብን ብዥ ሊያረጉብን ሊጋረዱብን እየሆነ ያለው ነገር ቢመጣ እንኳን ምትሃት ሊመስለን እስከሚችል ድረስ አስቸጋሪ ሊሆኑ ይችላሉ። የምናልፍበት ነገር ወደ አምላክ ለመጣራት እንኳን ጌታ ሆይ ለማለት እንኳን ሲመጣ እንኳን ለመረዳት ቃል ሲመጣ መልእክት ሲመጣ ለመጽናናት እንድንበረታ እንኳን ሲነገረን ከእግዚአብሔር ነው አይደለም የሚለውን እንኳን ክሊርሊ ለመረዳት እስኪያስቸግረን ድረስ ግር ሊለን ይችላል። ኢየሱስ እንዲህ አይነቱን ነገር አይገሰጸውም። ማለት እዚሁ ታሪክ ላይ ቀጥላችሁ ጴጥሮስ እምነት ስለጎደለው ሲገስጸው እናያለን። ነገር ግን በዚህ ሁኔታ ውስጥ እያሳለፉ የነበሩትን ሐዋርያቱን ኢየሱስ ክርስቶስ መጥቶ እናንተ እምነት የጎደላችሁ ሲላቸው ሳይሆን የምታዩት አይዟችሁ ሲላቸው ነው የምታገኙት። አንዳንድ መከራ፣ አንዳንድ የምናልፍበት ነገር እምነት ስለጎደለን ብቻ አይደለም የገጠመን ነገር በግለሰብ ደረጃ፣ በሀገር ደረጃ፣ በቤተሰብ ደረጃ፣ በተለያየ ሁኔታ ውስጥ በተለያየ መከራ ውስጥ ልናልፍ እንችላለን። እምነት ስለጎደለን አይደለም። እግዚአብሔርም ይሄን ያውቃል፣ ጌታችንም ይሄንን ይረዳል። ስለዚህ አይዞአችሁ፣ አትፍሩ፣ እኔ ነኝ ይላል ጌታ ኢየሱስ ክርስቶስ። ገና ማዕበሉን ጸጥ ሳያሰኘው ገና ነፋሱን ሳይገስጸው ነው አይዞአችሁ ያለው። የእኛ ነገር ከመረጋጋቱ በፊት እኛ እንድንረጋጋ ይፈልጋል። ማዕበላችንን ጸጥ ከማሰኘቱ በፊት የታወክነውን እኛን ማረጋጋት ይፈልጋል። ስለዚህ ዛሬም ኢየሱስ ክርስቶስ አይዟችሁ ይላል። በተለያየ ሁኔታ ውስጥ እያለፍን ልንሆን እንችላለን። አስቸጋሪ በሆነ የሕይወት ውጣ ውረድ ውስጥ ልንሆን እንችላለን። ጌታ ግን ዛሬም አይዟችሁ ይላል።